ግን ነገሩን ሰምተናል። ነገር ግን መጥቶ እዚህ ቦታ ላይ እስልምና ማለት እንዲህ ነው ብሎ ያስተማረን ሰው የለም። ስለ እምነቱ እምነቱ ያስተማረን ሰው የለም ል ተቀብለናል ን